ስድብ ዲግሪ የሚያስገኝ ቢሆን ኑሮ ስንት ሰው ዲግሪ ይዝ ነበረ። ሰላም ሰላም፣ ወደ ቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ ውዶችዬ። እንግዲህ ቤተሰብ ያው ትናንት በተሰራው ቪዲዮ በሀይሚና በብሩኬ ላይ ጥሩ ነገር እየተፈጠረ አይደለም። እውነት ለመናገር ቲክቶክ ላይ ስትገቡ ሀይሚ ነች፣ ለዛም ደግሞ ተዘቅዝቃነው ነው የምትያዋት እና ስትወጡ ስትገቡ እሷ ነች በቃ በየሜዳው በመጀመሪያ ደረጃ ማለት ነው የብርኬ እና የሀይሜ አድናቂ ትክክለኛ ወዳጅ የሆናችሁ፣ እውነት እኔ እስካየዋችሁ ድረስ ኮሜንታችሁ እንኳን የማይቀየር በእውነት ነምላ እንደ አሁን አሁን አቆምኩ እንጂ ከነ ብርኬ ቤት በጣም ነው ኮሜንት የማነበውና ኮቪንታችሁ እንዴት እንደሚያስደስት እና ኮሜንታችሁ እንኳን የማይቀየር እጅግ በጣም ወዳጃቸው ሲከፋቸው የምትከፉ እንደገና ደግሞ እድገታቸው የሚያስደስታችሁ በጣም በጣም ብዙ ናችሁ እና አንዳንዴ ስንናገር በጅምላ ጭፍጨፋ እንዳይሆንብን ብዬ ነው። ነገር ግን ከዛ ባለፈ ደግሞ በጣም የእርጎ ዝንብ የሆኑ በማያገባቸው ጥውልቅ ብሎ የሰውን ሕይወት ማበላሸት የሚፈልጉ ነፍ ናቸው። ግን ሆኖም አውርተው ይቀራሉ እንጂ ሀይሚና ብሩኬን መቼም እንደማይለያዩ ደግሞ ከወዲሁ ማወቅ አለባችሁ እና ትናንትና በተሰራው ቪዲዮ ላይ ያው ሃይሚ ምን አድርጋ ነው፣ ምን አርገዋት ነው፣ ደግሞ ምን ብለዋት ነው? እንደገናም ደግሞ ሀይ ሀይሚም እኮ ፕራንኮን ታበዛዋለች ብሩኬን ይቅርታ ትጠይቀው የሚልም አይቻለውኝ ና በእርግጥ ማንም ሰው እንዳመለካከቱ ነው የሚመለከተው ነገር ግን ወንዶች አሁን የትናንትናው ቪዲዮ ምንድነው ይቅርታ የሚያስብለው? ከዚህ በላይ በጣም ትልቅ ፕራንክ አልተደራረጉ። ብሩኪ ከሰው ጋር ተጣላ ተብሎ ሀይሚ ደንግ ጣሩት አልመጣችም። አስቡት ወደኋላ ኋላ አለፍ ብላችሁ እስኪ የተደራረጉትን ፕራንክ ዩት እስኪ፣ በጣም ልባቸውን የሚሰብር በጣም ያዘኑበት ሁለታቸውን የተላቀሱበትን ፕራንክ እኮ ሰርተዋል። ስለዚህ ምንም ከዛ ከዛ ካለፈው አንጻር ስታዩት የትናንቱ ፕራንክ ምንም ማለት አይደለም። መናደዱን እኳ አልክድም፣ ብሩኬ ተናዷል። አዎ፣ ግን ቢናደድም ደግሞ ተቀይሟቸው አይደለም እኮ ሩኬ የተናደደው ለጊዜው ነው። እጅግ በጣም ይወዳታል፣ ያፈቅራታል። እና ታዲያ የሆነ ችግር ደረሰባት ሲባል ደነገጠ። በጣም ነበር እጁ ሲንቀጠቀጥ የነበረው። ድንገት ከፊቱ መታ ስትቆም እንዴት በእንደዚህ አይነት ነገር ትፈትኑኛላችሁ ብሎ ተናዶ ሄደ። ያ ማለት ግን ሀይሚን ጠልቷት ወይም ደግሞ ተቀይሟት አይደለም። የስራ ሰው ናቸው አይደለም። በጣም ብዙ ሰው ሀይሚና ብሩኬ እንዲቀየሩ ትፈልጋላችሁ፣ እንደማየው ከሆነ ማለት ነው። ግን ደግሞ ታዲያ በምን መልኩ ነው የሚቀየሩት? ለምሳሌ የሚሰሩትን ስራ ሁሉ እየነቀፍነባቸው ነባቸው፣ ይህን አታድርጉ፣ ይህን አታድርጉ እያልን በመስመራቸው እየቆምን እንዴት ነው ሊያድርጉ የሚችሉት? አሁን ይሄ ጥያቄ እየፈጠረብኝ ነው። እንኳን አይደለም ፕራንክ፣ ዛሬ ተናደው ነገ ለሚታረቁት ሰው እኮ ህይወቱን ለመቀየር እኮ የሰውን ነፍስ ያጠፋል እኮ ገንዘብ ለማግኘት ማለት ነው። እነዚህ ልጆች ደግሞ እራሳቸው ቢቆሳሰሉ እያደጉ ያሉት ግን እርስ በርሳቸው እየተሳሰቡ ነው። ማንንም ምንንም ሳይነኩ ማለት ነው። እና ምንድን ነው መሰላችሁ፣ በጣም የብሩኬ አፍቃሪ የሆኑ ብሩኬ ለጥፈው ሀይሚን የሚዘቀዝቁ ህልመኞች በህልማቸው አዳሪ እንዲሁ ሲያምራቸው ይቀራል እንጂ ብሩኬ መቼም አታገኙትም። ገባችሁ አይደለም? እንዲሁ በፎቶ እያያችሁ ስሳሱ ነው የምትኖሩት። በእውነት ያሳፍራል እኮ ሴት ልጅ እንዲ ክብሯን ጥላ ሜዳ ላይ የማይሆን ነገር ስታደርግ ማየት በጣም ያሳፍራልና፣ እንዴ የሰውን ባል የለጠፍሽ ቲክቶችን ከምታሞቂ የራስሽን ባል እጣፈንታሽን አምጥተሻ አትለጥፊም? እንደ ቆይ ሰው እኮ በታዘዘለት እንጂ ባልታዘዘለት መቼ ማንም ኑሮ ያቀም ነው። እናንተ ደግሞ ብሩኬ ለእናንተ የታዘዘ አይደለም። ያው በህልማችሁ ስለምትመኙት ብቻ ነው። እና ሀይሚን ከብሩኬ ለመራቅ የምታደርጉት ጥረት አይሳካላችሁም። ሀይሚን በገፋችኋት ቁጥር እየገፋች ነው፣ በምትመጣም እያያችኋት ነው። እንግዲህ ምርፏ ድምቅ ብላ ነው እየመጣች ያለችው። አብሶ ደግሞ በሰው ሀገር ሆናችሁ ክፉ የምትመኙ ሰዎች እኔ እንጃ። እናንተማ ጤናማ አይደላችሁም። ሰው እንዴት በጠዋቱ ስራ የለውም? ሰው እንዴት በጠዋት ተነስቶ ላይብ ላይ ተሰቅሎ የሰው ልጅ ዘቅዝቆ ይሳደባል? በእውነት በጣም ያሳፍራል። እና እኔ ዩቲብ ላይ በጣም የማደንቃቸው በጣም የማወዳቸው ሴቶች አሉ። እውነት ለመናገር በጣም ብዙ ናቸው። ከነዛ መካከል ለእኔ በጣም ብርቅ የሚሆኑብኝ ሀይሚና ፍቅር ናቸው። እውነት በዚህ እድሜያቸው እንደዚህ ራሳቸውን ችለው ከማንም ምንም ጥገኛ አይደሉም። ከቤተሰብ እንኳን ምንም ነገር የማይፈልጉ ልጆች ናቸውና እኔ በጣም ነው የምደነቅባቸው ለውጣቸው እንዴት ደስ እንደሚለኝ። ዛሬ እዛ ቲክቶክ ላይ ተቀምጠው ማለት ነው የወለዷቸው ሁላ ነው እኮ የሚሳደቡት እግዚአብሔርን። አሁን ሀይሚ በጣም ትንሽዬ ልጅ ነች፣ ፍቅር በጣም ትንሽዬ ልጅ ነች። ግን እነሱን ዝቅ ብለው ሲሳደቡ ይውላሉ። ጥንካሬያቸውን ሊያስደንቃቸው ነው የሚገባው በዚህ እድሜያቸው በራሳቸው ኮንተንት ማንንም ሳይነኩ የራሳቸውን ስራ ፈጥረው ቀስ በቀስ እየተለወጡ ያሉ ልጆች ናቸው። ነው ታዲያ እነዚህ ልጆች ለመጣል ለምንድን ነው እኛ የምንቋምጠው? እና ከዚህ በፊት ሃይሚ የሆነ ተናግራ ነበረ እነ ብሩኬን እነሱ ሲዘቀዘቁ አልወድም፣ ደስ የለኝ፣ መስሏችሁ ከሆነ ተሳስታችኋል። በፍጹም ደስ አይለኝም። ምክንያቱም በእነሱ የሚመጣብኝ አልደራደርም ብላ ተናግራ ነበርና እንኳን አይደለም ሊሰማት እንዳለ እሷንም ጭምር ነው የዘቀዘቋት፣ እንዴት እንደዚህ ትናገረናለች ብለው ማለት። ምን ለማለት ፈልጌ ነው፣ እኛ በየጊዜው ተው ይስሩ፣ አትሳደቡ፣ ለምድን ነው የምትሰድቧቸው እንላለን። አይሰሙም እንኳንኛን፣ እነሱንም አልሰሙም። አሁን ሀይቪና ብሩኬ ወጥተው ለምንድን ነው የምትሳደቡት? ለምንድን ነው የምዘቀዝቁት? የምዘቀዝቁን ምን አደረግን? ምን አጠፋን ቢሉ ይባስ ነው የሚነሱባቸው። እመኑ፣ ይባስ ነው የሚነሱባቸው እንጂ መስሚያ የላቸውም። አንደኛ ነገር ማንም አያውቃቸውም። በዩዘር በዩዘርኔም ተደብቀው ነው የሚሳደቡት። ብሩኬን የወደዳችሁ መስላችሁ ፎቶውን ለጥፋችሁ አታሽቃብጡ። ይሄ እልም ያለ ድብን ያለ ምቀኝነት ነው። ከምትወደው ፍቅረኛው ከሚወዳት ፍቅረኛው መካከል የገባችሁ ሕይወትን ለመበጥበጥ የምትሞክሩ ሰዎች አይሳካላችሁ። ሰይጣን መቼም ምናልባት ነገሮችን ሊያበላሽ ይችላል፣ ነገር ግን አይሳካለትም። መጨረሻ ወዳቂ ነው። ይሄን ማመን አለባችሁ። በጣም ኳሰለችም። በእናታችሁ እግዚአብሔርን እንደው ሰው ያለ ምንም ምክንያት ተነስቶ በቃ ውሃ ቀጠለ ብሎ ሰው